አርሲ ዛሬ ይሁን ነገ የምንሞተው በሚል ሰቀቀን የሚኖሩ ነብሶች ያሉባት ሆናለች። የኦርቶዶክሳውያኑ ሞት እንደቀጠለ ነው። ከዛሬ ነገ ይሻላል የሚለው አባባል አርሲ ላይ አልሰራም። ይልቁንም ትናንት ዛሬ እየባሰ ከዛሬም ነገ እየከፋ ህዝብ በጭንቀት ህይወቱን እየገፋ ይገኛል። የእናቶችን እንባ ሳይደርቅ የአባቶች ሐዘን ሳይረግብ ዛሬም ኦርቶዶክሳውያኑ ላይ ጥቃት መፈጸሙ ተሰምቷል። ይህ እጅግ አሳዛኝ ዜና በተሰማበት ዕለት ከሃይማኖት ተቋማት ጉባኤ ስለ አርሲ ጥቃት የተሰጠው ምላሽ የመላ ኦርቶዶክሳውያንን ልብ የሰበረ ሆኗል። በአካባቢው የሚኖሩ ህዝበ ክርስቲያን መፍትሄ እንዲያገኙ ሁሉም በቻለው አቅም ድምፅ እየሆነ ባለበት ይህ ያልተጠበቀ መግለጫ መውጣቱ ህዝቡን አሳዝኖታል። በእንቅርት ላይ እንደሚባለው ሆኖ የደረሰው ሀዘንና ስቃይ ሳይበቃ በመግለጫው የተሰጠው ሀሳብ ጥቃቱን ያጣጣለ መሆኑ በርካቶችን አሳዝኗል። ይህን መግለጫ ተከትሎም ጋዜጠኛ መስከረም ጌታቸው ያስተላለፈችው መልዕክት መነጋገሪያ ሆኗል። እናት ፓርቲም ስለ አርሲ ኦርቶዶክሳውያን ዝምታውን ሰብሮ ያልተጠበቀ መልዕክት አስተላልፏል። ሰላም በያላችሁበት ለእናንተ ይሆን ውድ የ ሰርክቲዩብ ቤተሰቦች ሰርክቲዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ ስለ አርሲ የተሰማውን መረጃ ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። በምስራቅ አርሲ ዞን እድሜያቸው ከሁለት ዓመት ጨቅላ ህጻናት እስከ ሰባ አምስት ዓመት እድሜ ያላቸው አዛውንትን ጨምሮ ሀያ አምስት የኦርቶዶክስ እምነት ተከታዮች መገደላቸውን የተለያዩ የመረጃ ምንጮች ገልጸዋል። ይህም ዜና በእምነቱ ተከታዮች ዘንድ ከፍተኛ ሀዘን የፈጠረ ከመሆኑን ባሻገ ሲናገር በአካባቢው ለሚኖሩ ምዕመናን ድምፅ ለመሆን በርካታ እንቅስቃሴዎች እየተደረጉ ይገኛል። እጅግ በሚያሳዝንና በሚሰቀጥጥ መልኩ የሞቱት ሰዎች አዘን ሳይረገብ በትናንትናው እለትም ሶስት ኦርቶዶክሳውያን መገደላቸው ተሰምቷል። ዳር አንድ ቀን 2018 ዓ ም በምስራቅ አርሲ ዞን አስኮ ወረዳ ጣላታ ጩፋ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚኖሩ እዮብ እጅጉ የተባለ ዲያቆን ጥላውን ቦጋላ የተባለ ሰንበት ተማሪን ጨምሮ እንዲሁም ጻድቃኔ ሰራዊት የተባለ የአስር ዓመት ታዳጊ ህፃን መገደላቸው ተነግሯል። ይህ ሀዘን የሚያበቃው መቼ ነው? የምዕመናኑ ስቃይና ሰቀቀንስ የሚያቆመው መቼ ነው? እየተባለ ባለበት የሃይማኖት ተቋማት ጉባኤ ስለ አርሲ ያወጣው መግለጫ በርካታ ምዕመናኑን አስቆጥቷል። ኮሚቴው ጥቃቱን አስመልክቶ ያደረገውን ጥናት ሪፖርትም አቅርቧል። በጥናቱም በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር አምስት ወረዳዎች በምዕመናን ላይ የተፈጸመው አሰቃቂ ግድያን የፈጸሙት በኦሮሚያና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች መሆናቸውን መረጃ ማግኘቱን አጣሪ ኮሚቴው አስታውቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በምስራቅ አርሲ ዞን በምዕመናን ላይ የተፈጸመውን አሰቃቂ ግድያ በተመለከተ ግልጽ ማብራሪያ ለመስጠት ኮሚቴ አቋቁሞ ስራ መጀመሩንም አስታውቋል። በዚህም ኮሚቴው ከጥቅምት 25 ቀን እስከ ጥቅምት 30 2018 ዓ.ም ድረስ ለአምስት ቀናት በቦታው ተገኝቶ ያሰባሰበውን የመጀመሪያውን ሪፖርት በትናንትናው ዕለት ህዳር አንድ ቀን ቀን 2018 ዓ.ም ይፋ አድርጓል። በኦሮሚያ ብሔራዊ ክልላዊ መንግስት ምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆለንቆዋቢ ወረዳዎች ከጥቅምት 12 ቀን ጀምሮ በምመናን ላይ ማንነታቸው ባልታወቀ ታጣቂዎች የተፈጸሙትን አሰቃቂ ግድያዎች የመጀመሪያ ዙሪያ ያለውን ሪፖርት የተቋቋመው አጣሪ ኮሚቴ ሪፖርት አቅርቧል። በዚህም አሰቃቂ ግድያውን የፈጸሙት በኦሮሚያና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ናቸው የሚል መረጃ ማግኘቱን በማጣራት ሂደቱ ላይ አሰባሰብኩት ባለ መሰረት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹትም በዞኑ ስለተፈጸመው አሰቃቂ ግድያ በቦታው በመገኘት በማጣራት ሂደት ውስጥ የእምነት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ የተጎጂ ቤተሰብ፣ የአይን ምስክሮችን ቃለመጠይቅ በማድረግና የማህበረሰብ ውይይትም ማድረጉን አስታውቀዋል። በዚህም መሰረት የሰው ህይወት መጥፋቱን የንብረት ውድመት መከሰቱን እንዲሁም እገታ መከሰቱን አረጋግጫለሁ ብሏል። የአጣሪ ኮሚቴው ሰብሳቢም በጥቅምት 12 ቀን ከቀኑ 8 ሰዓት አካባቢ ታጣቂ ኃይሎች ማህበረሰቡን አስገድደው ምሳ ከበሉ በኋላ የመንግስት ኃይሎች መምጣታቸውን ሲያውቁ ሰዎችን አግተው ወደ ጫካ መሸሻቸውንና ያገቷቸው ሰዎችም በጥቅምት 14 ቀን እንደገደሏቸው መረጃ አግኝተናል ብለዋል። በተለይም ከተጎጂ ቤተሰቦችና ከታጋቾች ቤተሰቦች በተገኘው መረጃ መሰረት ግድያውን የፈጸሙት በኦሮሚያና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ናቸው የሚል ምላሽ ማግኘታቸውን ኮሚቴው አስታውቋል። በአንዳንድ የአካባቢ ማህበረሰብ በኩል ደግሞ ምንም አይነት ሃይማኖት ተኮር የሌላቸው በሌሊት የሚንቀሳቀሱ ኃይሎች እንደሆኑ መልስ እንደሰጠው ኮሚቴው አክሎ ገልጿል። ኮሚቴው በወቅቱ የተገደሉ ዜጎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ አይደሉም ከእስልምና እምነት ተከታዮችም ተገለዋል ያለ ሲሆን፣ በመጨረሻው ሪፖርቱ ላይም የአቋም መግለጫ እንደሚሰጥ አስታውቋል። ይህም መግለጫ በኦርቶዶክሳውያን ላይ የደረሰውን ግፍ ለመሸፋፈን የተደረገ ጥረት መሆኑን በርካቶች የተስማሙበት ሲሆን ጋዜጠኛ መስከረም ጌታቸው ኮሚቴው ከሰጠው መግለጫ በኋላ የሰጠችው መልእክት መነጋገሪያ ሆኗል መልእክቱም እንዲህ ይላል። ቤተክህነቱ ወይ አባቶች ከፊት መጥተው ይጩሁ የምንለው ለዚህ ነበር። ባለቤቱ ያቀለለውን ሞት፣ በሁለት አመት ውስጥ ከ150 በላይ ኦርቶዶክሳውያን በአንድ ወረዳ ብቻ መገደላቸውን ያልሰማው የሃይማኖት ተቋም፣ ጥናቱ የተካሄደው ችግሩን ለይቶ መፍትሄ ለማምጣት ወይስ ሃይማኖትን ለመለየት ስትል ትጠይቃለች። የኢትዮጵያ የሃይማኖት ተቋማት ሪፖርትን ስጠብቀው ነበር። የጠበቅኩት ግን ከዚህ በፊት ከነበረው በተለየ ደፈር ብሎ የኦርቶዶክሳውያንን መከራ ተሰምቶት ይጮኋል ብዬ አይደለም። የሃይማኖት አባቶ የያዘ ተቋም እንደመሆኑ እውነት ይመራዋል፣ ፍትሃዊነት ይገልጠዋል ብለን የምንመኘው ቢሆንም የፖለቲካ ጉዳይ የሚያስጨንቀው ተቋም እንደሆነም ይታወቃል። የጠበቅኩት የሰሞኑን የአርሲ ግድያ በተከታታይ ቀናት የሆነ የሩቅ ሳይሆን የዕለት ነበርና መረጃ ተሰወረብኝ ማለት አይችልም፣ ወይም እድሜ ለቴክኖሎጂ በምስል አስደግፎ መረጃ ይሰጠናል፣ ጥናቱን መሳሳት አይችልም ከማለት ነበረ። እኛ የጥናቱ ቀን አጠረ፣ ለአመታት የደረሰን በደል ከሳምንት በታች ባለ እድሜ የችግሩ መነሻ መጠንና መፍትሄ እንዴት ያሳያል? ስንል የመጀመሪያ ነው ተባለ። እሺ እንደመነ ነሻ ከሆነ እሳት ለማጥፋት እንኳን ቢያንስ የደረሰውን መከራ ሳይፈራ በቁጥርና በአይነት ይመሰክራል ሲባል የአንድ ሃይማኖት ወይም የአንድ ብሔር አለመሆኑን ደርሼበት አለዋለ ይገርማል። የማህበራዊ ሚዲያ ጫና ሲበረታ እንቅፋት እስኪመታችሁ ላጠና ነው ብላችሁ የሮጣችሁት ለዚህ ነበር፣ በማለት ጠይቃለች። አሁን አስቀድሞ በነበሩ መረጃዎችም እንደሰማነው የሌላ ቤተ እምነቶችም ተገድለዋል። እኛ ኦርቶዶክሳዊያን ግን ጥያቄያችን ይህ ነበር። ሌሎች ስለተገደሉ እናዝናለን፣ እንቃወማለን። ነገር ግን የኦርቶዶክሳውያን ሞት በንጽጽር የሚገለጽ ሳይሆን ተመርጠው በማህተባቸው ተለይተው የሞቱ ናቸው። ይህ በቤተ ክርስቲያኗ መዋቅር በሀገረ ስብከቱ በኩል በሰበካ ጉባኤ የቀደመው አመታዊ ሪፖርትም የተገለጸ ነው። ዛሬም እዛው ያሉ ምእመናን የሚናገሩት ይህንኑ ነው። ይህንን ደፍራችሁ መናገር ለምን አቃታችሁ? ብትናገሩስ የምታስከፉት ማንን ነው ስትልም ጠይቃለች። እነርሱ ሃይማኖት ለይተው አልገደሉም ብላችሁ የገዳዮቹን ኃጢአት ለማቃለል ለምን አስጨከናችሁ? ቁጥር ንጽጽር ከጀመራችሁ አይቀርስ ቢያንስ ኦርቶዶክሳውያን በብዛት ያለማቋረጥ እየተገደሉና እየተሰደዱ ስለመሆኑስ ለምን አልገለጻችሁም። ይህንን ጥናት ተብዬ የፕሮፓጋንዳ ድረታ በመናገራችሁስ በእርግጥ ማንን ነው የምትጠቅሙት፣ መንግስትን ስትል በመጠየቅ አይመስለኝም በማለት ሀሳቧን ትቀጥላለች። የትኛውንስ ሃይማኖት ተከታይ ለመጥቀም ነው እንጃ። ማንም ሰው የተባለ በዚህ ስራችሁ አይጠቀምም። ስለዚህ ዝምበሉ ለዚህ ሁሉ በር ከፋችሁ። አሁንም የእኛ ቤት መሆኑ አይረሳ ስትል ሀሳቧን አጋርታለች። ከአርሲ ጉዳይ ጋር ተያይዞ ዝምታውን ሰብሮ ድምፁን ያሰማው ደግሞ እናት ፓርቲ ነው። ፓርቲው በአርሲ ዞን በድጋሚ ንጹሐን ዜጎች ላይ ጥቃት መፈጸሙን አስታውቆ ድርጊቱንም ዘር ማጽዳት በሚል አውግዞታል። በአካባቢው የተፈጸመው ጥቃት ዙሪያም አጣሪ ቡድን ያወጣውን ሪፖርት ተችቷል። ፓርቲው ባወጣው መግለጫ እንዳስታወቀውም ህዳር 1 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ገደማ በምስራቅ አርሲ ዞን አስኮ ወረዳ ጠለታ ቅዱስ ገብርኤል በተባለ አካባቢ ጥቃት መፈጸሙን አስታውቋል። በጥቃቱም 3 የኦርቶዶክስ እምነት ተከታዮች በአውድማ ስራ ላይ እህል እየወቁ ባሉበት በጥይት ተደብድበው ተገድለዋል ብሏል። ፓርቲው አክሎም በርካቶች ታፍነው መውሰዳቸውን ገልጿል። ፓርቲውም አጣሪ ቡድን በወጣው ሪፖርት ላይ ትችት የሰነዘረ ሲሆን ይህ አዲስ ጥቃት የተሰማው ከሰሞኑ ተቋቋመ የተባለው አጣሪ ቡድን የኢትዮጵያ ሃይማኖት ተቋማት ጉባኤ ሪፖርት በመጥቀስ ጥቃቶቹ በሃይማኖት ላይ ያነጣጠሩ መሆናቸውን መግለጹን ተከትሎ ነው። እናት ፓርቲም ይህንን ሪፖርት በጽኑ ተቃውሟል። በሃይማኖታቸው ተመርጠው ዘር ማጽዳት የሚፈጸምባቸውን አስተባብሎ ማውጣቱ እጅግ ያሳዘነን ተግባር ነው ሲልም ወቅሷል። ፓርቲው አክሎም በሃይማኖታቸው ተመርጠው እንደሞቱ ሲካድ ገዳይን ማበረታታት ነው በማለት ሪፖርቱ እውነቱን የካደ አካሄድ መሆኑን ገልጾ ፈጽሞ እንደሚያወግዘውም አስታውቋል። ፓርቲውም በመግለጫው ጥሪና አቋሙን ያሳወቀ ሲሆን፣ እናት ፓርቲ ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም በጥብቅ አሳስቧል። በመጨረሻም ፓርቲው ለአካባቢው ማህበረሰብና ህዝብ ህዝብ በአንድነት ቆሞ ካልደረሰላቸው በቀር ለዘር እንደማይተርፉ ግልጽ የሆነ መጥቷል። ሲል ስጋቱን የገለጸ ሲሆን ለሟች ቤተሰቦችና ወዳጅ ዘመድ መጽናናትን ተመኝቷል። ውድ የሰርክትዩብ ቤተሰቦች አምላክ በንጹሐን ላይ እየደረሰ ያለውን በደል ተመልክቶ ደጉን ጊዜ አምጣልን እያልን ለሞቱት ነፍስ ይማር ለቤተሰቦቻቸውም መጽናናትን እየተመኘን ለዛሬ አሰናዳነውን ወቅታዊ መረጃ የያዘውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች መሰናዶች እስክንገናኝ በያላችሁበት ሰላም ሁኑልን።